ፍቅርን ብዙ ጊዜ አይቻታለው እና ግን እንደ ዛሬ አሳዝናኝ፣ አንጀቴን በልተው አስለቅሳኝ አታውቅምና እኔ እንጃ አላውቅም፣ የሆነ ከባድ ስሜት ነው ያለው። ይህንን ቪዲዮ ለመስራት ራሱ በጣም በቃ ራሴን እየተቆጣጠርኩ ነው ና እምባዬ ባይኔ፣ በሁለቱም አይኔ እየወረደ ነው። በቪዲዮ አደለውም እንጂ ማለት ነው ና አሳዝናኛለች በጣም ከሚባለው በላይ። ጓደኛ የለኝም፣ ከፉፉ ውጪ የቀረብኩት ሰው የለም። እኔ እንጃ ብዙ ነገር ብላለች ና አብርሽ ማጣት ራሱ ሌላ ህመም ነው፣ ከባድ ህመም። ከአብርሽ ጋር መሆን አለመቻል፣ ከምትወደው ከልጅነት ፍቅሯ ጋር አብራ መሆን አለመቻል ራሱ ከባድ ነገር ነው። ግን አንዳንዴ ህይወት ደግሞ በዚህ ሂዱ ካለቻችሁ እጣፈንታ ሄ ነው እጣፈንታችሁ ተብላችሁ ከኖራችሁ ምንም የምትቀይሩት ነገር አይኖርም እና ብቻ ፍቅር ታሳዝናለች። እኔ እንጃ፣ አንጀቴን በላችሁ። ና ለሰው ደስታ ነው በቃ የምትጨነቀው፣ ለሰው ደስታ ነው የምታስበው። ከራሷ አልፋ ለሌላ ሰው ነው የምታስበልጠው፣ የምታስቀድመው። ና አሳዝናኛለች በጣም ከሚባለው በላይ። ዛሬ እንግዲህ እውነታው ወጧል ማለት ነው። ሩታም እንግዲህ በረራን ይቅርታ ብትቀበለውም ከብሪሽ ጋር አንድ ላይ ቢሆኑም ቢታረቁም ነገር ግን በረራዋን ማስቆም እንደማትፈልግ መሄድ እንደምትፈልግ ነው እስከ አሁኗ ሰዓትና ደቂቃ ድረስ እየተናገረች የሚገኘው። ና ፍቅር ደግሞ ያ ነገር ደስ አላላትም። እኛ ነገር ደግሞ ትክክል አይደለም ብላ ስላመነች የራሴ እውነት አለኝ የምትለውን ነገር እያለቀሰችም ቢሆን ባለፈው በጸባይ ልታወራት ሞክራለች፣ ልታስረዳት ሞክራለች። ግን ደግሞ ሩታ ልቧ እንድናደርጋ ምንም ጭራሽ ልታዳመጣትም ልሰማትም አልፈለገችም። ሰምታለች ግን ደግሞ የራሷ ጉዳይ አይነት ነገር ብላ ነው ጥላት ሄደች የነበረውና እሷ ብቻ ሳይሆን ፎፎም ራሱ አይኗን ማየት እንደማይፈልግ አድርጎ ነው ጥላት ሄደ የነበረውና እሷም ተናግራለች እኔ በቃ ከዚህ በላይ ምንም ላደርግ አልችልም፣ ያለው እውነታ ይሄ ነው ብላ አስረድታለችና ከሀብርሽ ጋር የነበረውን ነገር ታውቃላችሁና እውነት ለመናገር ሩታ በጣም ግትር ሆናለች ከሚባለው በላይ የሌለ ባህሪን ያመጣችው ከዚህ በፊት ኑሮባት ማያውቀውን። ነገር ግን ደግሞ አንዳንዴ ሰዎች ይቀየራሉ በቃ ማንም ሰው በኖ በቆመበት አይቀጥልም። በቃ ቁመታችን እንደሚያድገው ሁላ አስተሳሰባችን፣ አመለካከታችንም ሁኔታችንም ይቀየራል ከጊዜ ሂደት ከጊዜ በኋላ ማለት ነውና አልፈርድባትም። የራሷ እውነት አላት። አብርሽም የራሱ እውነት አለው። ፍቅርም የራሷ እውነት አለች። ፎፍም የራሱ እውነት አለው። ሩታም የራሷ እውነት አላቸው። ግን ደግሞ የሩታው በጣም ትንሽ በዛ ያለ ይመስለኛል። ና ዋናው ነገር ምንድን ነው እንግዲህ ጋሽዬ እንደምታውቁት ጋሽዬ ብቻ አይደለም፣ በጣም ብዙ ሰዎች አብርሽንና ሩታን ለማስታረቅ አንድ ለማድረግ ሞክሮ ነበር። ና ሰላም የሆኑ ነገር ቢያስመስሉም ግን ደግሞ ሰላም እንዳልሆኑ አንድ ቤት እየኖሩ እንደ ጠላት እንደሚተያዩ ምንም አይነት ሰላም እንደሌላቸው ቤታቸው ውስጥ ምንም በቃ ንግግርም ምንም ሰላምታም የሌላቸው እንደሆነ ነው የሰማሁትኝ ና ይሄ ነገር እንዴት ነው ተብሎ እንግዲህ ከአቅም በላይ ሆኖ ብዙ ሰው ተናግሮ ጓደኞቻቸው የሚያውቋቸው ሰው የማያውቃቸው ሰው በሚዲያ ብዙ ሰው ነግሯቸው ሊስማሙ አልቻሉም አብርሽን ሲባል እሩታ ታጠፋለች እሩታ ጠፋች ሲባል አብርሽ ያጠፋል ና የሆነ እንዴት ነው ሁለታቸውም ጋር ትክክል ያልሆነ ነገር ነበረ ይሄ ነገር ተለፍቷል ና በስተ መጨረሻ እንግዲህ ጋሽዬ ወደ ቡታጅራ መሄድ አለብኝ ብሎ ማለቴ ከቡታ ጅራ ወደ አዲስ አበባ መሄድ አለብኝ ብሎ መጧል ማለት ነው። መጦም ያለውን ነገር ለማስማማት ሞክሯል። ዳኒም ይቅርታ እንዲጠይቅ፣ ጽጌም ይቅርታ እንዲጠይቅ፣ ይሳቅም እንደዛው፣ ሩታና ይሳቅ ያላቸውን ግንኙነትም ለማወቅ ሞክሯል። ከዳኒ ጋር ያለውን ነገር ሁሉንም ነገር ለማጣራት ሞክሮ ጋሽዬም ያለውን ነገር ልጄ ነው ብሎ ሳያባብሉ ወይም ደግሞ ለእሱ ሳያብሩ ሳይወግኑ ያለውን እውነታ እንግዲህ ተናግሮ ይቅርታ እንዲወርድ ወይም ደግሞ ይቅር እንዲባባሉ አድርጓል ማለት ነው። ስለ ጉዞዋ ግን አብረሽም ሩታም እንግዲህ ተመካክረው ማለት ተነጋግረው ይቅርታ ተባብሎ ተቃቅፎ ነው የተለያዩት፣ የነበረው ጋሽዬም በቃ ከዚህ በኋላ ምንም አላደርግም ብሎ ነው ትቷቸው ሄደው የነበረውና፣ ሩታ ግን ጉዟን እንዳልቀየረች ማለት ከታረቁ በኋላ እራሱ ፊቷን ዙራን የተቀመጠችው በጣም ነው የጠላቸው የነበረው አብርሽን ማለት ነው። ና አብረሽ ዶጇን ሲነካት አይታችኋል። እሷ ግን ጸጥ ነበር ያለችው፣ የሆነ ይህን ያህል ተነፋፍቀው ተጣልተው የቆዩ አትመስልምና ሩታ በጣም ጨከን ብላ ነበረ። በአጭሩ ግን ስለ ጉዞዎች እኔ ምንም ምልሽ ነገር የለም። እናንተ ተመካክራችሁ ትሄጂም አትሄጂም የምትወሰኑት ነገር ነው፣ ተመካክራችሁ ብሎ ጋሽ እየትቷቸው ነበርና፣ ሩታም እንግዲህ መሄዷን እንዳልተወችና እንደ መቅረት እንደማትፈልግ ነው ስትናገር የነበረው ማለት ነው። አሁንም እንደዛ እያለች ነው የምትገኘውና፣ እኔ እውነቱን ነገሬን ካላችሁኝ እንኳን አደለም ዛሬ በረራ ምታ ደጋግሜ እነግራችኋለሁ። የእውነቴን ነው። በእውነት ምንም የዋሸሁት ታሪክ የለም። እንኳን የሷን የኢሳቅን ራሱ ነግራቸዋለሁ። ከዚህ በፊታ አልተሳሳትኩማ። ዛሬም እመኑኝ ሩታ ምንም ምንም ምንም ነገር ጉዞ የሚባል ታሪክ የለም። እንኳን አይደለም ለመሄድ ጠይቃ ሊሆን ይችላል፣ ሄዳ ጠይቃ፣ የሆነ ሰዎችን አነጋግራ ምናምን ሊሆን ይችላል። ከዛ ውጭ ግን ምንም የተቆረጠ ትኬትም የለም ምንም ነገር ወደ ውጭ ለመሄድ ሀሳብ እንደሌላት ነው ማቀውና እኔ ይሄ ነገር ውሸት ነው ግን እስካሁኗ ድረስ ግን አብርሽን ለማስፈራራት ነው ይህንን ነገር እየተጠቀመችበት እያደረገችው የምትገኘው ማለት ነውና ፍቅር እንግዲህ ሁሉን ነገር ተናግራለች። አብርሽና ነው የጀመርነው ነገር ይሄን ነገር በቃ እልህ ስለያዘን ሁሉንም ነገር በቃ የሆነ ሩታን ወደ ራሷ ለማስመለስ ወደ ራሱ ለማስመለስ ፍቅር ደግሞ አንድ ላይ ተስማምተው ምናምን ማየት ስለምትፈልግ ነው ይሄን ነገር እንግዲህ ያደረገችውና ፉፉንም በጣም እንደምታፈቅረው ተናግራለች። በጣም ከሚባለው በላይና ድንገት ነው አዲስ አበባ የመጡት ከዛም በዛ ቀሩ። ብቻ ሩታ ፍቅር ያለችበት ሁኔታ ታሳዝናለች። ሩታ በጣም በቃ ንቀት፣ የንቀት አይነት ነገር ነበረ ስታወራት የነበረው። በቃ የሆነ ጨንቋት ጠቧት፣ እንዴት ብዬ ላስረዳት፣ እንዴት ብዬ ላሳምናት ብላ ፍቅር በምትጨናነቅበት ሰዓት ሩታ መነጽሯን እንኳን ለማውለቅ ምንም አልፈለገችም ማለት። አንዳንዴ ኮ ለሰው ልጆች ኮ ምንም ሰው ቢሆን ምንም አይነት ማንም ሰው ቢሆን ለዛ ሰው ሪስፔክት ማድረግ አለብንና፣ ሩታዬ መነጽርሽን እንኳን አውጥተሽ ብታወሪያት ምናምን ደስ ይለን ነበር ግን ደግሞ በቃ በሰዓቱ ምናልባት አላሰብሽው አላገናዘብሽው ይሆናል አላስተዋልሽው ይሆናል። ችግር የለውም። ለማንኛውም ግን ፍቅር በቃ የራሷን ሕይወት መስዋዕት አድርጋ ለራሰው ፍቅር ለአብርሽና ለሩታ መስማማት መንገድ ሆናለች፣ መፍትሄ ሆናለች። የሚገርማችሁ አብርሽን ሳትፈልገው ቀርታ አይደለም። እኔ ስለ ፍቅር ታሪክ ልንገራችሁ። አብርሽን እንበ የመጣ የምሬ ነው ብላችሁ የእውነት እንበ የመጣ እና አብርሽን ሳትፈልገው ቀርታ ምናምን አይደለም። ግን አንዳንዴ ሕይወት እንዴት መሰላችሁ ድምፅ የራሱ ተቀየር ማለት እኔ ስለ ፍቅር ሳስብ፣ ለካ አንዳንዴ የጀመርነው ነገር ሁሉ እስከ መጨረሻው ላይ ቆይ ይችላል። የተፋቀረ የተዋደደ ሁሉ አይሞሸርም እና ትወዷለች ማለት የሆነ ስለ ወደዳችሁት ብቻ ከዛ ሰው ጋር ትሆናላችሁ ማለት አይደለም። ቦታ ነበራት እሱም ነበራት እና ነበረው እና አሁን ላይ ግን አስቡት የሌላ ሰው ሆኖ ስታየው ምን አይነት ስሜት ሊሰማት እንደሚችል። እና ግን እዚህ ምድር ላይ በቃ የሆነ ሁለት ምርጫ አላችሁ ወይ መተው ወይ ደግሞ መቀጠል ነው። እና አማራጭ ስታጡ ደግሞ ያንን ነገር ትተውታላችሁ። ና ፍቅር ከመጀመሪያውም ይሩታ ምንም የሚያገባት ነገር የለም በእርግጥ። እና ሁሉ ነገር የተቋጨ ነገር ነው። ምንም የፈሰሰው አይታፈስም። እሷም ብላለች የተተፋ ምራቅ አይባላም፣ ድጋሚ አይዋጥም ብላለች። እና አብሮ መሆን ቢችሉ ወይም ደግሞ አብሮ አብሮ እንዲሆኑ የሚያደረጋቸው ነገር ቢኖር ደስተኛ ሆነው ይኖሩ ነበር። ፍቅርም ደስ ይላት ነበር። ግን በቃ እሱ የራሱን ህይወት ጀምሯል። እሷም የራሷን ህይወት ነው። ፈጣሪ በፈቀደላት ሰው የሰጣትን ነገር ነው እየተጠባበቀች የምትገኘው ና ያሳዝናለች። ህይወት በቃ አንዳንዴ እንደዚህ ነች። ና ባላችሁ ጊዜና ቦታ ደስተኛ ሆናችሁ ኖሩ። ከምትወዱት ሰው ጋር በምንም ተአምር እየፈቀራችሁት እያወደዳችሁት፣ ተነጋግራችሁ ችግሮችን መፍታት እየቻላችሁ ቶሎ በቃ ወስናችሁ ለመለየት መፍትሄ ነው ይሆናል ብላችሁ የምታደርጉ ሰዎች፣ እንግዲህ እንዳትቆጡ ነገ ከነገ ወዲያ እንትን በሉ። አስቡበት፣ አደራ ለማለት እወዳለሁ። ከፍቅር የተረዳው እሱን ነውና እኔ ፉፉንም አሁን ዛሬ እንደምታፈቅረውን ነው የተናገረችው። እኔ እውነት ለመናገር ከፉፉ ጋር ባትቀጥል ነው ደስ የሚለኝ። ይቅርታ አድርጉልኝ። ይህንን ነገር ስልም ማለት ለእኔ የሚጠቅመኝ ነገር ኑሮ አይደለም፣ ወይም ደግሞ ፍቅርና ፉፉ ስለተለያዩ እኔ ፉፉን ላገባው ወይ ደግሞ ፍቅር ለወንድሜ ልድራት ምናምን ነገር አይደለም። ለምን መሰላችሁ? ሃይማኖታቸው ስለማይፈቅድ በዚሁ እውነታዋን አውቀዋል። እንግዲህ ሚዲያ ላይ በደንብ እንኳን ፉፉና ሮታ ይቅርና ሌላም ሰው ሁሉም ሰው አውቋል በቃ አደለ፣ እውነታዋን ከአብርሽ ጋ የነበረውን ነገር ምን እንዳወሩ ከመጀመሪያ እስከ መጨረሻው ያለውን እውነታ በቮይስ በቴክስትም አለ ለሩታ ታሳይታታለች ና እውነታውን ያውቃል። ጠልታው ወይ ደግሞ ከሱ ላይ ቼት አርጋበት ማግጣበት ወይ ደግሞ ከሱ አብርሽን አስቀድማ አስበልጣ ሄዳ ምናምን እንዳልሆነ እውነታ አይቷል ሰምቷል እና ግን ደግሞ በቃ ይቅር ተባብሎ እንደ ድሮ ሰላም ሰላም ሀይ ሀይ ይባባሉ ከዛ ውጭ ግን እሷም የራሷን ህይወት የተስተካከለ ህይወት ትኖር እሱም ደግሞ የራሱን የተስተካከለ ህይወት እንዲኖር ነው የምፈልገው እንጂ አንድ ላይ መሆን የሚችሉ አይመስለኝም ለምን ደ ተቃላቸው ሃይማኖት ከባድ ነገር ነው ውዶችዬ እግዚአብሔርን የምሬን ነው ምላችሁ ምንም በቃ ሃይማኖት ቤተሰብ አለ እንትን አለ በቃ እንዴት ነው ጓደኛ አለ ብዙ ነገር አለ የሆነ ብቻ ብቻችሁን ብቸኛ ነው። በጣም ትገለላላችሁ ከማህበረሰቡ። በዛ ላይ ደግሞ የሆነ እንዴት ነው መስጅድ ነው ሄደው የሚያደርጉት ወይስ ቤተ ክርስቲያን ነው? ይሄ ነገር ራሱ ከባድ ነው እና እንደዚሁ በተራራቃችሁት እንደ ተራራቃችሁት የራሳችሁን ህይወት ጀምራችሁ ብትኖሩ የተሻለ ነው ብዬ እንትንላለኝ ማለት ነው፣ ሀሳብ አስተያየት ትሰጣለሁኝ። ሌላኛው ደግሞ እንግዲህ ሩታ በስተመጨረሻ እውነታውን አውቃለች እውነታውን አይታለች ተረድታለች፣ ግን ደግሞ አሁንም ለአሁን ትችዋለሁ፣ ግን በበረራ ሊሄድም ላልሄድም እችላለሁ ነው እያለች የምትገኘው። ፍቅር በምትችለው አቅም እያለቀሰች ራሱ ተይ፣ እልክ አይኖርብሽ፣ በቃ እልኛ አትውኝ፣ ጥሩ አይደለም፣ የምትወጂውን ሰው አትራቂ፣ የምትወጂውን ሰው አትለይ ነው ያለቻት፣ እና የራሷ ቆሰል አለባት። እውነት እግዚአብሔርን ፍቅር ማለት ነውና ብቻ የዛሬው ቀን ደስታም አለው። እኔ በቃ እኔ እንጃ ፍቅር በጣም ነው ያስለቀሰችኝ በእውነት እንባዬ ከአይኔ መጥፋት አልቻለም በጣም ከምነግራችሁ በላይ እና ፍቅርዬ በጣም ቆንጆ በጣም ቅመም በጣም አስተዋይ ብልህ ሴት በጣም ጥንቁቅ የሆንሽ ሴት ነሽ እና እኔ አላውቅም ለአንቺ የምመኝልሽ በጣም ብዙ ነገር ነው እኔ እውነት ነው የምልሽ እና በቃ ከአንቺ በላይ አብዝቶ የሚወድሽን ወንድ በቃ በጣም በቃ መሬት አይንካሽ፣ በጣም የሚንከባከብሽ። እኔ እንዲ አለ ፈጣሪ የመረቀው ይህ እንደዚህ አይነት ወንድ አለ ወይ ልትሉ ትችላላችሁ። አለ ፈጣሪ የመረቀው ፈጣሪ ባርኮ፣ በቃ በቃ ጥሩ ስነ ምግባር ያለው ወንድ አለ። እና እንደዚህ አይነት ሰው እንዲሰጣት፣ በህይወቷ ደስተኛ ሁና፣ ያለፈውን ነገር የፈሰሰው አይታፈስም ብላለች። እና እንደዛ ብላ ሙሉ በሙሉ ከአእምሯ ላይ አዋስ ወጥታው እኔ እንጃ ወደፊቱ ብቻ የምታይበት ጥሩ ቤተሰብ ጥሩ ትዳር የምትመሰረትበት ህይወት እንዲሰጣት ነው ትልቁ ምኞቴና ሩታም እንግዲህ ትንሽም ቢሆን በስተመጨረሻ ፍቅር አልቅሳ ስሜታ ይሆና እውነት እያላችሁ ግን ያንን እውነታ ሰው አላምናችሁ ሲል በጣም ህመሙ ከባድ ነው እና ፍቅር በስተ መጨረሻ ያለቀሰችበት ምክንያት ለዛ ነው። ሩታ ምንም ልታምናት ጭራሽ አልፈለገችም አልፈቀደችም ነበረ። ኤኒዌይስ አሁን ላይ ግን ተቀብላት አምናታለች። ቮይሶቹን ከካሜራ ጀርባ የነበሩትን ነገር ስታወሩ የነበሩትን ነገሮች ማዳመጥ እፈልጋለሁ ብላለች። ማዳመጥ ትችያለች ብላታለች። ና ብቻ ሀብረሽና ሩታ ሰላም መሆናቸው ጥሩ ነው። ፍቅርዬም ደግሞ እኔ እንጃ አንድ ቴና ይበላችሁ፣ አምላክ ከአንቺ ጋር ይሁን። በቃ ሌላ ምንም ልል አልችልም። አብረሽም እንግዲህ ልትሄድ ነው። ምንም ዋጋ የለውም እኮ ምንም ጥቅም የለውም እኮ እያለ ነበረ። ምክንያቱም በጣም ጨክናለች ሩታ። አነጋገሯ በጣም ተቀይሯል። አወራሯ፣ አረማመዷ ሳይቀር በቃ ስታይሏ ራሱ ተቀይሯል። ያ የሆነበት ምክንያት ያው የራሷ እውነት ስላላት ነው። እሷ ላይም አልፈርድም። ግን ደግሞ ህይወት ይቀጥላል። በቃ የአብርሽና የፍቅር ነገር እዚህ ላይ ተቋጭተዋል ብዬ ነው ማስበው። አብርሽና ሩታ እንግዲህ ህይወት ይቀጥላል። ፈጣሪ የፈቀደው ለእናንተ ነው። አብርሽን የፈጠረው እንግዲህ ለሩታ መሆኑ ነው። ሩታም ለአብርሽን የፈጠራትና ህይወት ይቀጥላል። ድሮ የሚባል ነገር ሊኖር ይችላል፣ ግን የድሮ ድሮ ቀረ። በቃ የዛሬው ለዛሬ ነው፣ የነገው ደግሞ ለነገ ነው እና ዛሬን እየኖራችሁ ነገ የምታቅዱበት የትናንትናውን ደግሞ ረስታችሁ ለማንም አይጠቅመም። ምን ያህል ርቀት፣ ምን ያህል ጠንካራ እንደሆናችሁ ያልታለፋችሁትን ነገር ለማየት ይጠቅማችኋል። እዩት። ምንም ችግር የሉም። ተምራችሁበት ተለፉ፣ እያንዳንዱን ነገር ብዬ ነው የማስበው። ና ጥሩ ነገር ከዚህ በኋላ እንግዲህ በአብረሽ ና በሮታ እናያለን ብዬ አስባለሁኝ። ውዶችዬ፣ የተሰማኝን ነገር ነው ባየተናነቀኝም በየወረደ ዛሬ ይሄን ቪዲዮ የሰራሁትኝና እኔ እንጃ ብቻ ፈጣሪ ከእናንተ ጋር ይሆንላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰላም እደሩልኝ።